ሰላም ውድ ቤተሰቦች እንዴት ናቸው? በዛሬው ዕለት ፊቸር ሲምፕል ቴንስን ይዘን እንቀርባለን። በባለፈው ጊዜ ስለ ፓስት ቴንስን አራቱንም ክፍሎች ተመልክተናል። አሁን ደግሞ ስለ ፊቸር ሲምፕል ቴንስ፣ ፊቸር ሲምፕል ቴንስ ያው ስለ አላፊ ነገር የሚናገር ነው። በዚህ ላይ እንመለከተዋለን ማለት ነው። አወር ሜን ኦብጀክቲቭ ፎር ቱደይ ሌሰን ኢዝ ሃው ቱ ፎርም ፊቸር ሲምፕል ቴንስን፣ እንዴት ነው ፎርም የምናደርገው? ሰብጀክት ቨርብ አሬንጅመንቱ ኤንድ ሃው ቱ ዩዝ እንዴት ነው የምንጠቀመው መቼ ነው የምንናገረው በፊውቸር ሲምፕል ቴንስ ኤንድ ዘኔጌቲቭ ኢንተሮጌቲቭ ፎርም ኦፍ ሲምፕል ፊቸር ቴንስን እናያለን ፋይናሊ ዩዊል ሲ ፊቸር ሲምፕል ቴንስ ዊች ኮስችን ፎርሞን ማለት ነው ይህን እንመለከታለን ስለዚህ በጥሞና እንድትከታተሉ እናሳስባለን ያው ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ አዳዲስ ቪዲዮ ሲለቀቁ እንዲደርሳችሁ እንዲሁም ደግሞ ከወደዳችሁት ላይክ በማድረግ ላይክ አድርጉት፣ እንዲሁም ኮመንት ካላችሁ በኮመንት ቦክስ ውስጥ እንድታስቀምጡልን እናሳስባለን። ወደ እለቱ ትምህርት እንገባለን። ፊቸር ሲምፕል ቴንስ ፎርሙ፣ ስትራክቸሩ ሰብጀክት ሰብጀክትን እናደርጋለን። ከሰብጀክት ቀጥሎ ዊል ወር ሻል ፕላስ ቨርብ ዋን ይሆናል። ዊል ወይም ሻል የምንጠቀመው ለፈርስት ፐርሰን ነው። አይ እና ዊ ፈርስት ፐርሰን ነው የሚባሉት። ለእነሱ ዊልንም ሻልንም መጠቀም እንችላለን። ለሰከንድ ፐርሰን እና ለሰርድ ፐርሰን ግን የምንጠቀመው ዊልን ብቻ ነው። ዊልን ብቻ እንጠቀማለን ማለት ነው። ስለዚህ ሻልን ለሁለቱ እንጠቀማለን። ለዚህ እንጠቀማ ስለዚህ አይ ዊል ኦር ዊ ዊል ሻል ኦር ካም ስንል ሁለቱንም መጠቀም እንችላለን። ለአይም ለዊም ዊል ኦር ሻል ካም ማለት እንችላለን። ለዘይ ለዩ ለዘይ ዩ ሂ ኢት ደግሞ ዊልካም ብለንም ነው እመጣለሁ እንመጣለን እመጣለሁ ብለን የሚለውን ትርጉም ለመስጠት በእነዚህ ቴንሶች ስንጠቀም ዊልና ሻልን ለፈርስት ፐርሰን ብቻ እንጠቀማለን። ዊልን ለቀሩት ሰከንድ ፐርሰንትና ሰርድ ፐርሰን እንጠቀማለን ማለት ነው። ዩዜስ ሃው ዱ ዊ ዩዝ ኢት፣ እንዴት ነው የምንጠቀመው ፊውቸር ሲምፕል ቴንስን? አንደኛ ፊውቸር አክሽን ነው። ፊውቸር አክሽኑ ሶስት አይነት ይዘት ሊኖረው ይችላል። አንደኛው ኢንስታንት ዲሲሽን ወዲያውኑ አሁኑኑ ዲሳይድ አድርገን አንድ ነገር እናደርጋለን ስንል ለምሳሌ፣ አሁን አንድ ሰው ገንዘብ ቸገረኝ ሲል እኛ ምን ብለን ልናገር፣ አይል ጊቭ ዩ ዘመን በቃ ብሩን እሰጥሃለሁ። አሁኑ የወሰንኩት ነገር ነው። በፊት ብሩን ልሰጠው አላሰብኩም ነበር። ስለዚህ እሰጥሃለሁ ልሰጠው ነው ማለት ነው። ድርጊቱ ፊቸር ነው፣ ግን ኢንስታንት ወዲያውኑ የሚፈጸም ሆኖ ውሳኔውም አሁኑን የተወሰነ ነገር ሲሆን ማለት ነው። ሁለተኛው ተመሳሳይነት ያለው ኤግዛምፕል ዊል ሃፍ ላንች ፕሊስ ዌት ፎር ሚ ይላል። ዊል ሃፍ ላንች ፕሊስ ዌት ፎር ሚ አሁን ይህም የተወሰነ ሰውየውን አገኘሁት ካገኘሁት በኋላ ምሳ ለመብላት አሁን የወሰንኩትኝ፣ ስለዚህ ዊል ሃፍ ላንች ፕሊስ ዌት ፎር ሚ ምሳ እንበላለን እባክህ ጠብቀኝ ወይም እባክሽ ጠብቀኝ ብለን የምንናገርበት ነው። አሁን ኢንስታንት ወዲያውን የወሰነው ውሳኔ ልናደርገው የምንችል ግን ያደረግነው ሳይሆን ገና የምናደርገው የወሰንነውን ውሳኔ በድርጊታችን የምንፈጽምበት መሆኑን ያሳይልናል ማለት ነው። ሁለተኛው ኦፈር የሆነ ምርጫዎችን ወይም የሆነ ነገሮችን የምናሳይበት ወይም ደግሞ ለአንድ ሰው የሆነ ነገር የምንጋብዝበት ነው። ግብዣ ነገር ማለት ኦፈር ስንል መጋበዝ፣ አንድ ነገር እንዲያደርግ ወይም አንድ ነገር መስጠት፣ ምርጫ፣ ፕሮቫይድ ማድረግ መስጠት የሚለውን ነው ትርጉም ያለ አሁን ለምሳሌ ሺ ዊል ሾ ዩ ዘ ሩም ይላል። አሁን ኦፈር ነው። ቤቱን እሷ ታሳይሃለች። በቃ ሰውየው መጣ እሷ ታሳይክ የሚል ግብዣ ይ ነገር ቤቱን እንድታስጎበኛው ለማለት ነው። እሺ ቢል ሾዩ ዘሩም ክፍሉን ታሳይሃለች እሷ የሚለውን ያሳየናል። ሌላ አይል ጊቭ ዩ ዘቡክ ይላል። መጽሐፉን እሰጥሃለሁ። አሁን ወደውታል ማለት ያ ሰው መጽሐፉን መውደዱን ካየን አይል ጊቭ ዩ ዘቡክ ይላል። ይሄ ከኦፈር ባይዘዌ ኢንስታንት ዲሲሽንም ጋር ተመሳሳይነት ያለው ናቸው ናቸው ብዙ የተለያዩ ስለሆኑ ሳይሆን እንደው ልዩነቱን ለማስቀመጥ ያለው ሶስተኛ ዩዜጅ በፊቸር ቴንስ ፕሮሚስ ነው። ቃል ቃል ስንገባ አንድ ነገር በዚህ ቀን እናደርጋለን። አሁን ዛሬ ሳይሆን ነገ ወይ ከነገ ወዲያ ወይ ማታም እለቱንም ሆኖ ብቻ በዛው ሰዓት ሳይሆን ከተናገርንበት ትንሽ ጊዜ ወስዶ የሚፈጸም ቃል የምንገባውን ነገር የምንናገርበት ነው። ፕሮሚስ ስንገባ፣ አዊልካም ቱሞሮ፣ ነገ እመጣለሁ። አዊልካም ቱሞሮ፣ ነገ እመጣለሁ። አሁን ቃል ገብችለታለሁ ለዛ ሰው ነገ እንደምመጣ እርግጠኛ ሆንኩም አልሆንኩም ግን ቃል ገብቻለሁ። ነገንም ማደርገው ያን ነገር ማለት ቃል ስንገባ ነው። አንዳንዴ እርግጠኛም ላንሆን ይችላል፣ ቃል የገባ ነው ፕሮሚስ ሊቀር ይችላል፣ ግን ነገ እንደምመጣ ግን ለሰውየው ቃል እየገባው ነው ማለት ነው። ዊል ኦፕን ዘ ኒው ሾፕ ኔክስት ዊክ፣ በሚቀጥለው ሳምንት አዲሱን ሱቅ እንከፍታለን። ዊል ኦፕን ዘ ኒው ሾፕ ኔክስት ዊክ፣ በሚቀጥለው ሳምንት አዲሱን ሱቅ እንከፍታለን። አሁን ዚስ ኢዝ ፕሮሚስ፣ ቃል ነው እየገባ ነው ያለው። ኦፕን ገና እንደምንከፍተው ነው የዛን ቀን እንክፈተው በደንብ እርግጠኛ ላኖ እንችላለን ግን ቃል ገብተናል በዛ ቀን እናደርጋለን የሚለውን ማለት ነው ይህንን ለመጠቀም ያገለግላል ሌላ ፊቸር ቴንስ በሌላም ዘዴ መጠቀም እንችላለን ጎይንግቱንና ፕሬዘንት ፕረዘንት ኮንቲኒስ ቴንስን ከዚህ በፊት ትዝ ካላችሁ ፕሬዘንት ኮንቲኒስ ቴንስ ስናወራ ፕላንድ የሆኑ ፊቸር አክሽንን በፕሬዘንት ኮንቲኒስ ቴንስ እንደምንገልጽ ተነጋግረን ነበረ ስለዚህ ጎይንግቱንና ፕሬዘንት ፕረዘንት ኮንቲኒስ ቴንስን የሚያገለግሉት ፕላንድ ለሆኑ አክሽን ነው ግን ሁለቱ ትንሽ ልዩነት አላቸው ጎይንግቱን ስንጠቀም ጊዜው ስፔሲፊክ ላይሆን ይችላል። ፊውቸር ታይም ነው ግን ስፔሲፋይድ አይሆንም። ቀኑ እለቱ በትክክል ላይ ይገለጽ ይችላል። ፕሬዘንት ኮንቲኒስ ቴንስን ግን ስንጠቀም ጊዜው ስፔሲፋይድ ነው፣ ጊዜው ስፔሲፋይድ ነው። ተመልከቱ፣ በዚህ በሁለቱ ኤግዛምፕል በደንብ ልታዩ ትችላላቸው። አሁን እዚህ ጋር ተመልከቱ፣ ዊ አር ፕሌይንግ ፉትቦል ኦን ሰንደይ ይላል። አሁን በይህ የተገለጸው ምነው በፕሬዘንት ኮንቲኒስ ቴንስ ነው። የምንጫወተው መቼ ነው እሁድ እግር ኳስ እንጫወታለን እሁድ ቀኑ ስፔሲፋይድ ነው እዚህ ጋር ስለዚህ ስፔሲፋይድ ከሆነ ፕሬዘንት ኮንቲኒስ ቴንስ እንጠቀማለን ጎይንግቱን ደግሞ ቀኑ ስፔሲፋይ አይደለም ግን ፊውቸር አክሽን ነው ተመልከቱ እቅድ ነው ይሄም ፕላንድ አክሽን ነው ግን ስፔሲፋይድ የሆነ አይደለም ሺ ኢዝ ጎይንግ ቱ ሚት ሂም ኔክስት ዊክ በሚቀጥለው ሳምንት ታገኘዋለች መቼ ሰኞ ነው ማክሰኞ ነው ሮብ ነው ሐሙስ ነው ቀኑ ስፔሲፋይድ አይደለም ስለዚህ እንደዚህ አይነት ሲሆን ብዙ ጊዜ በ ጎይንግቱ ተጠቅመን ፊውቸር ቴንስን እንጠቀማለን። ይሄ ጎይንግቱ የተጠቀምነው እና ነው እና ባይ ዘ ዌይ ከፊውቸር ቴንስ ተመሳሳይ ነው፣ ግን ይሄ ፕላንድ ነው በእርግጠኝነት ልናደርገው እንደምንችል የምንገልጽበት ቃል ነው። ያኛው ግን ፕሮሚስ ጀስት ሆኖ ነው የሚገለጸው ማለት ነው። ስለዚህ በእነዚህም ቴንሶች መጠቀም እንደምንችል በዛው መረዳት አለብን ነው። ከዛ በመቀጠል ፖዚቲቭ ፎርሙን እንዴት ወደ ኔጌቲቭ አፍራሽ አርፍተ ነገር አውንታዊውን ወደ አፍራሽ እንቀይራለን ነው ይህ በጣም ሲምፕል ነው ዊልን ቀጥሎ ኖትን መጨመር ነው ወይም ሻልን ወይም ሻል ወይም ል ቀጥሎ ኖት ነው አይ ዊል ዌይት ፎር ዩ ኢን ዘ ኢቨኒንግ ይላል አይ ዊል ኖት ዌይት ፎር ዩ ኢን ዘ ኢቨኒንግ ማታ እጠብቅሃለሁ ነው የመጀመሪያው አረፍተ ነገር ሁለተኛ አረፍተ ነገር አይ ዊል ኖት ዌይት ፎር ዩ ኢን ዘ ኢቨኒንግ ምሽት አልጠብቅህም የሚለው ነው። ኮንትራክትድ ፎርም ስናደርገው ስናሳጥረው ደግሞ እንዴት ነው ዊልን የምንጠቀመው ሲል፣ ቀላል ነው ይሄ። አይ ዊል ኖት ዌት ፎር ዩ ኢን ዘ ኢቭኒንግ የሚለውን አይ ወንት፣ አይ ወንት፣ አይ ወንት ነው። ዊልንት አይደለም የሚባለው። አይ ወንት፣ አይ ወንት፣ ወንት እዚህ ጋር እያልኩ በጣም ትለያለች። በፊት ዊልንት ነበራለ አድርገን ለሌላው የምንጠቀመው እንደዚህ አጭር እዚህ ጋር አድርገን፣ እዚህ ጋር ግን ዊልንት አይደለም የሚሆነው። አይ ወንት፣ ዎንት ነው የሚሆነው።

ወደ ጥያቄ ግን ስንለውጥ በነገራችን ላይ ለፈርስት ሳብጀክት አይ ዊል ዌት ፎር ዩ ኢን ዘ ኢቪኒንግ የሚለውን ሞር ፖላይት የሚያደርገው ሻል አይ ዌት ፎር ዩ ኢን ዘ ኢቪኒንግ፣ ማታ ብጠብቅ ይሻላል። ፖላይት አድርገን መጠቀም ነው፣ ብዙ ጊዜ የምንጠቀመው እና ከዊል ቤተር የምንጠቀመው ለንግግር ሲሆን ሻልን ነው በፎርማል ጽሑፍ ላይ ግን ዊልንም ዊል አይ ዌት ፎር ዩም ልንል እንችላለን። ፎርማል ንግግር ግን ንግግር ላይ ሞር በይበልጥ የምንጠቀም በአሁን በዘመናዊ እንግሊዝኛ ግን ሻልን ነው። ሻል አይ ዌት ፎር ዩ ወይም ደግሞ ሻል ዊ ዌት ፎር ዩ ነው ነው። ለዊም ለአይም ሻል ቤተር ንግግር ነው፣ ለጥያቄ አርፍተ ነገር ስለውጥ ማለት ነው። ለሌሎቹ ግን ዊል ነው የምንጠቀመው። ይሄው እዚህ ጋር ይመለከታለን። ለምሳሌ ዊል ዩ ዌት ፎር ሚ ን ዘ ኢቪኒንግ ምሽት ትጠብቀኛለህ ሲለው፣ የስ አይ ዊል አሁን እጠብቃለሁ ዊል ዩ ዌት ፎር ሚ ኢን ዘ ኢቪኒንግ አልጠብቅም ለማድረግ ከፈለግን ነው። ኖ አይ ወንት አይ ወንት ወንት ነው የሚሆነው ኮንትራክትር ፎርም ተደርጎ ነው የሚጠቀሰው ማለት ነው። በዚህ አይነት ሌላው ደብሊው ኤች ኩዌስችን ፎርምስ እንዴት ነው? ያው እንደሚታወቀው ሄልፒንግ ቨርቡ ዊል ነው። እዚጋ ከዊል በፊት ማን ይመጣል ማለት ነው። እነዚህ ዊች ወርድስ ናቸው ማለት ነው። እዚ ጋ እንደምትመለከቱት ዌር ነው። ዌር ዊል ዩ ጎ ቱሞሮ ሞርኒንግ ይላል። ዌር ዊል ዌር ዊል ዩ ጎ ቱሞሮ ሞርኒንግ ነገ ጠዋት የት ትሄዳለህ ነው መልሱ ደግሞ አይል ጎ ቱ ማርኬት ስኩልም ማለት ይችላል አይል ጎ ቱ ስኩል አይል ጎ ቱ ማይ ማም ሆም ልንልሳ ነው አይ ዊል ጎ ቱ ሆም ምናምንም ብለን ብዙ ያው እንደ ሲቸሽኑ እንመልሳለን ማለት የት ለሚለው መልክ ቦታውን እንጠቅሳለን ማለት ነው ሁለተኛው ዋት ምንድን ነው ዋት ዊል ዩ ዱ ኢን ዘ አፍተር ነው ከሰዓት በኋላ ምን ታደርጋለህ ዋት ዊል ዩ ዱ ኢን ዘ አፍተር ነው ከሰዓት በኋላ ምን ታደርጋለህ? አይዊል ዱ ማይ ሆም ወርክ፣ የቤት ስራዬን እሰራለሁ። እቅዴ የቤት ስራ መስራቱን እንደሆነ እገልጻለሁ ማለት ነው። ሁ ዊል ካም ዊዝ ዩ፣ ማን ከአንተ ጋር ይመጣል። ሁ ማን ማለት ነው። ዊል ካም ዊዝ ዩ፣ ማን ከአንተ ጋር ይመጣል። ማይ ዳድ ዊል ካም ዊዝ ሚ፣ አባቴ ከኔ ጋር ይመጣል። ማይ ዳድ ዊል ካም ዊዝ ሚ፣ አባቴ ከኔ ጋር ይመጣል በሚለው እንገልጻለን ማለት ነው። ስለዚህ በሁሉም ጋር ካያችሁ እነዚህ ደብሊውኤች ኩስሽን የሚባሉትን ከፊት ነው ጥ ዌርን እነዚያ ፈርስት ሴንቴሲስ እስከን ሴንቴሲስ ላይ ዋትን ሁን ኢን ዘ ላስት ሴንቴሲስ ነው ኢሚዲየትሊ የመጣው ከደብሊውኤች ኮስሽኑ እንደምታዩት፣ ዊል ነው ዊል ነው የሚመጣው። ወይም ሻልም ካለ በሻል የምንጠቀም ከሆነ ሻል ይመጣል ነው። ዋት ዊል ሁ ዊል ይሆናል። የዛሬው ትምህርት ይህን ይመስላል። እንግዲህ በቀጣይ እስክንገናኝ መልካም ጊዜ። ቻውን ቻው።